እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይማሰላቸዋል? ባበደ ውሻ ይመስላቸዋል። የደመራ ዕለት ትዝታዬን ላካፍላችሁ ነው። ከእኛ ሰፈር ወይም የእኛን ሰፈር ወክለን እንጨትም ይዘን ወደ ደመራው ስፍራ እንሄዳለን። የሰፈራችን ልጆች እንደዛው ፉክክር ውስጥ እንገባለን። ሁሉም ሰፈር እንግዲህ ፉክክር ውስጥ ይገባል። በዚህ መሃል እንግዲህ መጣላትም ይኖራል። በስመ ሥላሴ እንደምን አላችሁ የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸው ምስል ለአንተ አታድርግ አትስገድላቸው አታምልካቸውም ይላል ይህንን ኦሪት ዘፀአት ምዕራፍ 20 ቁጥር 4 ላይ ያለው ገጸ ንባብ ለጣዖት እንጂ ለቅዱስ አስላት የሚጠቀስ አይደለም ይህን ደግሞ የሚተነትንልን ዘኦርቶዶክስ ተሪባይበል የተባለው ይህ መጽሐፍ ገጽ 92 ላይ ኢሜጅ ኤን ኢማጂነሪ በሚለው ላይ ሜኒ ፒፕል ሃቭ ቢን ቶት ዛት ዘ ሰኮንድ ኦፍ ቴን ካንዳመንትስ ፕሮ ሃቢት አይከንስ ይላል። ሆዌቨር ይላል ኢፍ ኮሬክት ይላል፣ ትክክል ከሆነ በእውነት በላይ በሰማይ ካለው በታችን በምድር ካለው የማናቸውም የተቀረጸ ምስል ላአንተ ታደርገ የሚለው በእውነት ቅዱስ አስላትንም ጭምር የሚያካትት ከሆነ ማለት ነው። ትክክል ከሆነ ኦር አርቲስቲክ ሪፕሬዘንቴሽን ኦፍ ኤኒቲንግ ውድ ቢ ፎርቢድን ይላል እንደዚህ ከሆነ ማናቸውም አይነት ስዕላት የሚባሉ ነገሮች ማና አይነት መገለጫዎች በሙሉ ጣዖት ናቸው ተብሎ መከልከል አለባቸው፣ ይላል ባይሆን ይላል ራዘር ይልና እዛው ላይ እንደምትመለከቱት ኢት ኢዝ አገንስት ኢሜጅስ ወይዘር ኢን ማን ፎርም ኦር ኖት፣ በሰውም ይሁን በመላእክትም ይሁን በአራዊትም ይሁን በአዋፍም ይሁን በማናቸውም መንገድ እንደ እግዚአብሔር አድርጎ ማምለክ ግን የተወገዘ ነው የሚለውን ይ ይህን የሚናገረው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። አኮርዲንግ ትራዲሽን ተመልከቱ፣ እንደሚል በትውፊት መሰረት ቅዱስ ልቃስ ወንጌላዊ ምን አደረገ? ሜድ አትሊስት ስሪ አይኮንስ ኦፍ ክራይስት ኤንድ ሂስ ማዘር ይላል። ቅዱስ ልቃስ ወንጌላዊ ምስለ ፍቅር ወልዳን ስዕል ሶስት ስዕላትን እንደሳለ ይናገራል። የመድን ዓለም ኢየሱስ ክርስቶስን ከእናቱ ቅድስት ድንግል ማርያም ምስለ ፍቁር ወልዳን ስዕል የሳለው እሱ ነው። በመልካ ስዕልም አባ ጊዮርጊስ ዘጋስጫ ሰላም ለስዕልኪን ተሰዓላ በእዱ ሉቃስ ጠቢብ እም ወንጌላውያን አህዱ ነው የሚለው ዊች ኢን ግሪክ ኢዝ ሪፕረዘንትድ ባይ ዘ ስሪ ሌተርስ ያለና የሚኖር ነኝ የሚለው በሦስት ቃላቶች ይወክላል ይለና ፕሌስድ አራውንድ ክራይስትስ ሄድ ኢን ዘ ሆሊ አይከንስ በክርስቶስ ስዕላት አናት ላይ የሚጻፉት ያለና የሚኖር ነኝ የሚለው ጽሑፍ በሶስት ፊደል ተወክሎ በግሪክ ቋንቋ ይጻፈ ይላል። ስለዚህ በምስል ላይ በክርስቶስ ስዕል ላይ ይላል ላይ በሰማይ ካለው በታችን በምድር ካለው የማናቸውም የተቀረጸ ምስል ለአንተ አታድርግ የሚለው ቀጥታ የሚገልጸው ጣዖትን እንጂ ቅዱሳን ስዕላትን አይደለም ማለት ዘስ ይላል። ስለዚህ ኬም አባውት ኢቨንት ሶ ፋሚሊየር ኢን ኦርቶዶክስ አይከንስ ይላል። እንደሚታወቀው በኦርቶዶክስ ስዕላት ላይ መድኃኔ ዓለም ኢየሱስ ክርስቶስ በዕደ ዮሐንስ ሲጠመቅ፣ አብ በሰማይ ሆኖ የምወደው ልጄ ነው ብሎ ሲናገር፣ መንፈስ ቅዱስ ደግሞ በእርግብ አምሳል ወረደ ይ በዕደ ዮሐንስ ሲጠመቅ ስዕሉ ይሳያል። ምስለ ፍቁር ወልዳ ስዕል እዚህ መጽሐፍ ላይ አለ። ለአብርሃም የተገለጹት ሶስት ሰዎች ስላሴ መሆናቸው የሚያሳይ እዚህ ስዕል አለ። ለሐዋርያት መንፈስ ቅዱስ ይወርድላቸው የሚያሳይ ስዕል እዚህ አለ። በደብረ ታቦር ጌታችን ኢየሱስ ክርስቶስ ከሶስቱ ደቀ መዛሙርት ከነ ኤልያስና ከነ ሙሴ ጋር ሲገለጥ በደብረ ታቦሮም ሲስል ላይ ያለ ስዕል ጣዖት ካለ እዚህ መጽሐፍ ይገልጸዋል። ድንግል ማርያምን የምናከብራት ነው የሚለው ዜርፎር ነው የሚለው ኦርቶዶክስ ቸርች ሆነርስ ሜሪ ነው የሚለው ኦርቶዶክስ ቤተ ክርስቲያን ድንግል ማርያምን የምታከብረው በምን መንገድ ነው? ኢን አይከንስ፣ በስዕላቶች፣ በመዝሙራት፣ በልዩ በዓላቶቿ እናከብራታለን። ሰላሳ ሶስት የሚቤታችን በዓላት እንዳሉ ስለሚታወቅ ማክበር ብቻ አይደለም። በጸላቶቿ በመዝሙሮቿ፣ በዓላቶቿ ማክበር ብቻ አይደለም፣ እርሷንም ከልጇ ከወዳጇ እንድታማልደን ጭምር እንጠይቃታለን። ወደ እሷ እንጸል ያለን ይላል። ይሄ የሚናገረው ኦርቶዶክሳዊ እሳቢ ያለው ብለው ሲናገሩበት የነበረው ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ እንደውም የሚናገራል፣ ዊ አስከር አዝ ዘ ፈርስት ብሊቨር ን ዘ ማዝሮፍ ዘቸርችው እንደውን ድንግል ማርያምን እንጠይቃታለን። ዊ አስክ ኸር ነው የሚለው። በዚህ አጋጣሚ ወደ ፍጡሯን መጸለይ ለሚለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ያለ ለሚመስላቸው በምስራቅ ኦርቶዶክሶችን በግልጽ ነው የሚናገር። ማለት ለምደ ወደ እሷ መጸልየው ፎር ጋይዳንስ ኤንድ ፕሮቴክሽን ይላል። መርህት ለመንግስትናት አለች ወደ መንግስትናት መርታ የምታገባለች። በቤታችን ፎር ጋይዳንስ ኤንድ ምን ፕሮቴክሽን እንድጠብቀን ድንግል ማርያም በቃል ገና እንድጠብቀን ጭምር ማለት ነው። ይሄ የሚናገረው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ከዛ ላል መሰላችሁ ይሄ ማለት ማምለካችን አይደለም ብሎ ሲተነትን ዊ ቬኔሬተር እሷን እናከብራታለን፣ በት ዊ ዱ ኖት ዎርሺፐር እርሷን ግን አናመልካትም ይልና፣ ፎር ዎርሺፕ ቢሎንግስ ቱ ጋድ አለውን አምልኮ የሚገባው እግዚአብሔር ብቻ ነው ይላል። የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ አይከን የሚለውን ቃል ራሱ ይሄ መጽሐፍ የመጨረሻ ፔጅ ላይ 1782 ላይ ሲተነትን አይከን የሚለው ቃሉ የግሪክ ቃል ሲሆን ኢሜጅ ማለት ነው ይልና አይከን ኦፍ ክራይስት የክርስቶስ ስዕል፣ ሂስ ሴንትስ የእሱ ቅዱሳን። አይቼው የክርስቶስ ብቻ አይደለም ስዕል ያለን፣ የቅዱሳንም ጭምር የመላእክቱ የጻድቃን፣ የሰማእታቱ ጭምር የሚያሳየው የክርስቶስን ስዕል ስንል ክርስቶስ በስጋ ማርያም ስለተገለጠ ኢንካርኔሽን አይደለ ተሰጎ ተቃል ተሰገበ ማለት እኮ ታየ፣ ተገለጠ ጉሎ ሆኖ ታየ ማለት ከድንግል ማርያም ከሥጋዋ ስጋ ከነፍሳ ነስ ነሱ ስለተወለደ የሚታይ ነው። ስለዚህ በሚታይ ስዕል ይገለጣ ይላል። ልክ እንደዚሁም ቅዱሳንም ሰዎች ናቸው፣ ስለዚህ ስጋ ለባሽ ናቸው። ስለዚህ በስዕል ይገለጣሉ ማለት ነው። ኦርቶዶክስ ክርስቲያንስ ይላል ኦርቶዶክስ ክርስቲያን ሆነር ኦር ቬኔሬት አይከንስ የሚናገረው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ሲጀመር ስዕል የሚለው ጣዖት አይደለም። ስለዚህ ኦርቶዶክስ ክርስቲያኖች ስዕልን እናከብራለን ካለ በኋላም በት ይላል። ነገር ግን ኔቨር ዎርሺፕዘም አናመልካቸውም። ፎር ዎርሺፕ ዝ ዲዩ ዘ ሆሊ ትሪኒቲ አለን የምናመልከው ቅዱስ ሥላሴን ብቻ ነው ይለ ዘሆነር ጊቨን ቱ አይከንስ ለቅዱሳ ስዕላት የምንሰጠው ክብር ስዕሉ ላይ ብቻ አይቀርም፣ ፓስስ ኦን ቱ ዘዋን ሪፕረዘንትድ ኦን ዘ አይከን ለድንግል ማርያም ያለ ክብርም ጭምር በስዕሉ እየገለጠ ነው። ስለዚህ ለስዕሉ ባለቤት ነው የምናቀርበው። ለሱ የምናቀርበው በምን መንገድ? አስ ኤሚንስ ኦፍ ታንክስ ጊቪንግ ፎር ሃት ጋድ ሃዝ ደን ኢን ዛት ፐርሰን ላይ ይላል። ስዕላት ላይ ያለን ትምህርት ይሄ ነው ይላል ይሄ ማለት ኦርቶዶክሳዊ እሳቤ ያለው የሚሉት የምስራቅ ኦርቶዶክስ መጽሐፍ ቅዱስ ነው። ስለዚህ አንድም ፕሮቴስታንት ካሁን በኋላ ይህንን መጽሐፍ መጽሐፋችን ነው፣ ኦርቶዶክሳዊ እሳቤ ያለው መጽሐፍ ነው፣ አንድ ፕሮቴስታንት እንዲህ ብሎ መናገር አይችልም፣ የእናንተን ሀሳብ ስለሚቃወም። ማለት ከእንደገና ሚራክልስ የሚለውን ሲተነትን ተአምር ማለት ከተፈጥሮ ህግ ውጭ ማለት ነው ይላል፣ ገጽ 1783 እስከ 1784 ላይ እግዚአብሔር አምላክ የሚያደርገው ተአምር ከተፈጥሮ ህግ ውጭ ነው። ቅዱሳን ሐዋርያትም ጭምር ተአምራትን በእግዚአብሔር በክርስቶስ ስም ያደርጋሉ ይልና ተመልከቷን፣ አሁን ቀጥሎ የሚለውን ሂሊንግስ ይፈውሳሉ፣ ዊፒንግ አይከንስ ቅዱሳት ስዕላት ያነባሉ። ስለዚህ የኦርቶዶክስ ቤተክርስቲያን ስዕል ብቻ ነው የሚናገረው ይባላል። ዊፒንግ አይከንስ እኮ ነው የሚለው የሚያነቡ ቅዱሳት ስዕላት አሉ። በሶሪያ እንደተገለጠው በግብፅ እንደተገለጠው ለሰባት ወር አቴንስ ግሪክ ላይ የእመቤታችን የቅድስት ድንግል ማርያም ምስለ ፍቅር ወልዳ ስዕል እንባ ሲያወጣ እንደታየው ላይ ተላልፏል። ይሄ ስለዚህ እዚህ ጋም ይላል ዊፒንግ አይከንስ ይላል፣ የሚያለቅሱ ተአምር ነው፣ ከተፈጥሮ ውጭ ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕል ይናገራሉ። ብቻ ልምነገር ማለት ያለባቸው ስለዚህ ቅዱሳ ስዕላት እዚ አምላክ ተአምሮ ይገልጽባቸዋል። ሌሎችም ቅዱሳን ተአምራት ሂሊንግስ ይላል ይፈውሳሉ ነው የሚለው። ቅዱሳን ይፈውሳሉ። የማዳን ምንጩም ግን ማን ነው? እግዚአብሔር ከእንደገና ዊፒንግ አይከንስ ያለቅሳሉ። ስለዚህ አንድ ቅዱስ ስዕል ስዕል ነው፣ ሰዓሊው ሰው ነው፣ የተሳለበትም ነገር ቁስ ፍጡር ነው የእግዚአብሔር መንፈስ የእግዚአብሔር ጸጋ ሲያድርበት ግን በዛ ስዕል ላይ እግዚአብሔር ፈቅዶ ቅዱሱ ተአምር ይሰራበታል። ስለዚህ ምስለ ፍቁር ወልዳ ስዕል ላይ ሜታችን ቅዱስ ድንግል ስታነባ የሚያሳይ ስዕል አለ ማለት ይህ በኢትዮጵያ ብቻ ሳይሆን በሌሎች አኃት አብያተ ክርስቲያናትም ሆነ በሌሎች መለካያን ጭምር በምስራቅ ኦርቶዶክሶች ጭምር ያለ መሆን ልንረዳ ይገባል። የደመራ ዕለት ትዝታይን ላካፍላችሁ ነው። የዛሬን አያድርገውና ከብዙ ዓመታት በፊት በአስራዎቹ የእድሜ ክልል እያለን የሃይስኩል ተማሪዎች ሆነን ማለት ነው። በሰፈራችን የምንገኘው ጓደኛሞች ከሙስሊሙም ከክርስቲያኑም በርከት ብለን ወደ ደመራው ቦታ እንሄዳለን። እነ መኩቲ በቀለ፣ ኡሙዬ፣ ዘሌ፣ ዘማች፣ ነስሩ፣ ቢስጢ፣ ሙራድ፣ አባስ ትዛዙ ይበቃል። ማንን ጠርቼ ማንን ልተው? በርካታሽ ናቸው። እንግዲህ ከነዚህ መካከል ያው ዘማቹ ብቻ ነው በሕይወት የሌለው ሌሎ ሌሎቹ አሁን ስማቸውን የጠሯቸው ዛሬም ድረስ አሉ እና ከኛ ሰፈር ወይንም የእኛን ሰፈር ወክለን እንጨትም ይዘን ወደ ደመራው ስፍራ እንሄዳለን። ቦታው ደግሞ ምስራቅ ሐረርጌ ዞን ጉርሱም ወረዳ ፉኛን ቢራ ከተማ ነው እና አደባባይ በሚባለው ቦታ ነው እንግዲህ ደመራው የሚቀጣጠለው። ሁሉም እንግዲህ በተለይ ክርስቲያኖቹ በአጠቃላይ እንጨት ዘው ይሄዳሉ እኛም ይዘን እንሄዳለን ያ እንጨት እዛ ይሰበሰባል ማለት ነው አደባባዩ ላይ ይህ እንጨት ደግሞ አንድ ላይ ከተሰበሰበ በኋላ የመኪና ጎማ ውስጡ ይገባል ማለት ነው እንደ ገመድ ተደርጎ ይታሰራል ከዚያ በኋላ የሃይማኖት አባቶች የበዓሉን ምክንያት በማድረግ እንግዲህ መልእክታቸውን ያሳልፋሉ በመጨረሻ እንግዲህ አባ በጀሪካን ወይንም በኮዳ የመጣውን ቤንዚል ይዘው ይጨምሩበታል ማለት ነው። እንትኑ ላይ እንጨቶቹ ላይ ቤንዚሉን ካርከፈከፉ በኋላ እንዲቃጠል ይደረጋል ማለት ነው። ከዛም እንጨቱ ያው ይቃጠላል። ከተቃጠለ በኋላ ዋናው የኛ ፕሮግራም እንግዲህ የሚጀምረው ከዚህ ነው ማለት ነው። ልክ እኛ ከሰፈራችን ተሰባስበን እንደሄድን ሁሉ በየሰፈሩ ደግሞ እንደዛው ልጆቹ ተደራጅተው ይመጣሉ። ሲመጣ ደግሞ ባዶ እጅ አይደለም። ሰውንም ለማምታትም ይሁን ለመሰል ነገር እንግዲህ ዱላ ከዘራ ተይዞ ይኬዳል ማለት ነው። ዋናው ዓላማ ምንድነው ነው ደመራው እንግዲህ የተ የተቃጠለው ደመራ እንደነገርኳችሁ መጀመሪያ እንጨቱ የመኪና ጎማ ውስጥ ይገባል ማለት ነው። አይደለ እንጨቱ ከቃጠለ በኋላ አሁን ጎማው እሱም ተቃጥሎ ሲያልቅ አካባቢ ሽቦ አለ ማለት ነው፣ የመኪና ውስጥ ያለው ሽቦ። ስለዚህ አሁን ሁሉም ከየሰፈሩ ይመጣና ያንን ሽቦ ለመውሰድ ፉክክር ይጀምራል ማለት ነው። ሁሉም በያዘው እንጨት በተለይ ደግሞ እንዲህ ጠመም ያለ እንጨት ነው ተይዞ የሚካሄደው እሳት ውስጥ እንግዲህ እንትኑን እንጨቱን እያስገባን እየሳብን ይዘን ለመሄድ ነው ሁሉም ከየሰፈሩ ማለት ነው። ስለዚህ እኛም የሰፈራችን ልጆች እንደዛው ፉክክር ውስጥ እንገባለን። ሁሉም ሰፈር እንግዲህ ፉክክር ውስጥ ይገባል። በዚህ መሀል እንግዲህ መጣላትም ይኖራል። ዋናው ግን የሚፈለገው ምንድነው፣ የዛን ቀን ሽቦውን ይዞ የሄደ ሰው ያው የሰፈሩ ጀግና ይባላል ማለት ነው እና በእንደዚህ አይነት ነው እንግዲህ ያን ልጅ ሆነን የደመራ በዓልን ስናካሄድ የነበረው ማለት ነው እና በዚሁ አጋጣሚ ደግሞ የሰፈራችን ልጆች በጣም ጀግናዎች ነበሩ። ብዙ ጊዜ እነዛን ሽቦ ይዘን እንሄድ ነበረ እና ይሄ እንግዲህ ከብዙ ዓመታት በፊት የነበረውን ትዝታይን ነው እያካፈልኳችሁ ያለሁት። በእርግጥ ዛሬ ደመራውም ያው ይከበራል፣ አሁን ባንሄድም እንደ ድሮ እየተከበረ ይገኛል። ስለዚህ ይሄ ትንሽ የልጅነት ትዝታይን ላካፍላችሁ ፈልጌ ነው። እንግዲህ በዚሁ አጋጣሚ ደግሞ በዓላችሁን በሰላም እንድታሳልፉ ጽኑ ምኞቴ ነው። እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይማሰላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ ምን ይላል? ቅዱስ ኤጲፋኒዎስ የመዝገበ ሕብስት ወይም መዝገበ መድኃኒት የሚባል መጽሐፍ አለው። ፓናሪዮን ይባላል። በግሪኩ መዝገበ ሕብስት ወይም መዝገበ መድኃኒት ማለት ነው ለሁሉም መናፍቃን መልስ የሰጠበት መጽሐፍ ነው። እና ቅዱስ ኤጲፋኒዎስ ምን ይላቸዋል? እነዚህ ሰዎች ለምድሮ ምኝታችን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን ውሻ ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ባለቤቱን መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት ድኅን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድ ግን ቅዱሳንንም ይሳደባል፣ እመቤታችንም ይሳደባል፣ ራሱን ክርስቶስንም ይነክሰዋል ክርስቶስንም አማላጭ ፍጡር ብለው ይሰድቡታል። በእሱ ላይ በእሷ ላይ ብቻ ተነስተው የቀሩ እንዳይመስላችሁ። ለምንድነው ሲባል ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል ይላል። መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል። የፈጣሪ እናት የሆነችው እመቤታችን አንሳ ትታያቸዋለች፣ ጣዖት ትሆንባቸዋለች። በእነሱ ሊና ላንቲ ስባል የእሱ ልጆች ሐዋርያት ሁሉ ቅዱሳን ሁሉ በእነሱ የተናቁ ይሆኑባቸዋል